አንዳንድ ቦታዎች ላይ ሐረማ የሚል አለ። ዶሚሩ ላይ ብዙ ኺላፍ ስላለ እዚህ ሐረመ በይዓል ኸምሪ ኸምር መሸጥን ከልክለዋል አላህም መልእክተኛው። እንግዲህ ኸምር ሲባል ያው የታወቀው የወይን ጭማቂ ነበረ ነበረና የወይን ጠጅ ነው። እዚህ ማንኛውንም ሙስኪር ነው ነጃሳ መሆኑ ስለሆነ የተከለከለው እና ድጋፍ መስጠትም ስለሆነ ከልክለዋል ሲሉ ማንኛውም ሙስኪር የሆነ ፈሳሽን ቢሆን ደረቅም አስካሪ ነገር ቢሆን መሸጡ ክልክል እንዲሆነ በቅያስ ይገባል ነው የሚሉት። ወልመይተቲ በክትን መሸጥ ከልክለዋል። በክት ሲባል ያው ቢገይሪ ዘካቲን ሸርዕያ እስላማዊ ከሆነ እርድ ውጭ ባለ ህይወቷን ያጣች እንስሳ እንደ ፍየል፣ ከብት፣ ግመልም ያው ስጋቸው ከሚበሉ እንስሳዎች ካለ ህጋዊ እርድ ውጭ ህይወቱን ያጣ ማለት ነው። እሱንም እንደዚሁ መሸጥን ከልክለዋል። ማንኛው ቢጀሚዒ አጅዛኢሃ ሐራም በክትም በአጠቃላይ መሸጡ ያው እንግዲህ ስጋው ምኑ ማለት ነው። ለበዚያ ቆዳው ከሆነ ያው ታርቦ ስለሚጠራ እንዴት ተነጀሰ ልብስ ነው እና የሚሆነው ችግር የለም ነው የሚሉት ከዚያም ወልክንዚሪ የአሳማንም አሳማንም መሸጥ እንደዙ ከልክለዋል። ስጋውንም ሆነ ማንኛውም ቢጀሚዑ አጅዛኢህ ወልአስናም ጣዖታውያን፣ ጣዖቶችንም ያው አውታን አስናም አንድ ነው። ወይም ወታን የሚባለው ይሄ እንትን ያለው ዛት ቅርስ እንትን ቅርጽ ያለው ከሆነ ከእንጨትም ከድንጋይም ተጠርቦ ተቀርጾ የሚሰራው ነው። አስናም ከሆነ ስዕል ነገር ፎቶ ቢሆንም እያሉ ነው የሚሉት። እንግዲህ እነዚህን አራቱን ሲከለክሉ ሰምቻለሁ፣ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ነው የሚሉት። አንደኛ ኸምር፣ ሁለተኛ በክት፣ ሶስተኛ አሳማና አራተኛው አስናምን። እነዚህ አራቱንም ሲከለክሉ ሰምቻለሁ። ክልክል ናቸው። መሸጥ አይበቃም፣ መሸጡም አይበቃም፣ መግዛቱም አይበቃም።

እስቲ ስለ እሱ ትንሽ እምለዋለኝ አዲያምጡኝ አላቸውና ፈኢነሁ ዩጥላ ቢሃ ሱፉን ይሄ የበክት ስብ ሰፊናዎቻችንን ያው ከእንጨት የሚሰሩ ስለሆኑ እነሱንም እንቀባበታለን። ያው ለጣውላው እሱ ቅብ ይደረጋል ና ሸሕሙ ዩጥላ ቢሃ ሱፉኑ ይቀባል። ወዩድሃኑ ቢህል ጁሉድ ቆዲያም እንደዚሁ የምናርብበት ጠፍሮቻችንን ቆዲያዎቻችን የምናርብበትም፣ ወየስተስቢሑ ቢሃ ናስ ሰዎችም እንደ ቀንዲል አድርገው መብራት የሚጠቀሙበት ስለሆነ እንዲያው ይህንን ጥቅም አይተው እሱ የተፈቀደ አይሆንምን? ይሄ ሁሉ ጥቅም ስላለው ሰፊ አገልግሎቶችን ስለሚሰጥ እንዲያው የበክት ስቡም ቢሆን ያው ነው ማለት ነው ሲላቸው፣ ፈቃለ እሱም ቢሆን ለ ሆ ሀራም አሉ። ይሄ ሁሉ ጥቅም ብትደረድረውም ላ አሉ አይቻልም። ሆ ሓራም ማለትም ላ ማለታቸው መሸጡ አይቻልም። ሆ መሸጡ እሱም መሸጡ ሓራም ሓራም ነው አሁንም ብለው በዚህ በሁለቱም አይነት አክዴው ሆ ሓራም ብቻ አይደለም የሚያሉት፣ ላ ካሉ በኋላ ማለት ላ ያጁዙ በይዑ ሆ ሓራም ሆ ማለትም በይዕ ስለሆነ ተናገሩና ሱመ ቃለ ረሱሉላህ ሶለላሁ ዐለይሂ ወሰለም ኢንደ ዛሊክ። ይቺ ጥያቄ ተንስታ እንዲህ አይነት መልስ ከሰጡ በኋላ ነገሩን ያው በዲዕዋ መልኩ ያቆሙትን የሆነ ነገር አስታወሳቸውና ምናሉ? እንዲያውም አይሁዲዎችን ተራገሙ፣ ነቢያችን ዐለይሂ ሶላቱ ወሰላም። የተቆጣጠሩ ጥቅማ ጥቅሞች እንዲያታሏቸው በማሰብ ማለት ነው። ምናሉ ቃተለ ላሁ አይሁዳዎችን አላህ ከረህመቱ እንዲያባረራቸው ይቅሩ አላህ የርገማቸው። ቃተለ ቢማዕና ለዓነ ላሁ ልየሁድ ማለት ነው፣ እርግማኑ ያውርድባቸው አሉ። ለምን እና ላህ ለማ ሐረመ ዓለህም ሹሑማሃ ሹሑመ ልኢብል የግመሎቻቸውን ስብ በራሳቸው ጊዜ እምቢ ብለው እርም ያደረጉ ጊዜ አላህም እርም አደረገባቸውና ከዛ በኋላ ምን አደረጉ አሉ ጀመሉሁ ያንን ስቡን አቀለጡና፣ ሱመ ባዑህ። መብላቱ ነበር የተከለከሉት አይደለም፣ አቅልጠው እንደ ዘይት አድርገው ሸጡት። ሸጡና፣ ፈአከሉ ሰመን ዋጋውን ከዚያ በሉት አሉ። ያው ነው እና ይህን ስላደረጉ፣ እናንተም የፈለግ አድርጋችሁ ለስቲስ ባህም ብላችሁ ሰዎች መብራት ያደርጉታል ብላችሁ መሸጥ ለቆዲያ ማረቢያና ለሰፊና መቀቢያም ብላችሁ ሽጡት ያው ከአይሁዲያዎች ስለማይለይ እንዲያውም አይሁዲያዎችን ይህንን ፈር የቀደዱትን አላህ ከራህመቱ እንዲያባረራቸው ይቅር ብለው ተራገሙ። እርግማናቸውን አሳዩ ማለት ነው። ሐዲሱ የቡኻሪ የሙስሊም ሐዲት ነው። እንግዲህ እንዲህ አይነት እንትን ብዙ ጊዜ ይጠቀማሉ። ነቢያችን አለ ሰላቱ ወሰላም ካአሁን በፊት ያው እንትን የጣሉትን ፈር የቀደዱትን ወንጀለኞች የሚራገሙበት አጋጣሚ ያለ አሁን አይሁዲያዎች እንዲህ ያላላቸው ይሄን በዚህ ምክንያት ተረገሟቸው፣ ይቺ የእሳቸው ኡማ እንድትፈራ ማለት ነው። እንደነሱ እንዲያተረገም ፈርታ እንድትርቅ ማለት ነው። ሌላ መጨረሻ ላይ ነቢያችን አለይሂ ሰላቱ ወሰላም ከዚህ ዓለም ሊለዩ ባሉበት ባለቀ ሰዓት ላይ እንደዚሁ ቃተለ ላሁ ሊያሁድ ብለዋል፣ የተኸዙ ቁቡር አንቢያ ኢሂም አሳልፈነዋል። ያም እንደዚህ መጨረሻ ላይ መቃብራቸው እዛው እናታችን አይሻ የሚሞቱበት ስፍራ ላይ ስለሆነ ነብያቶች የሚሰተሩት እዛ መሆኑ ስላወቁ እንደነዚያ እንደ አይሁዲያን ነሳራዎች አምልኮት ቦታ ተደርጎ እንዲያያዝ በመፍራት ማለት ነው። እዚህም እንደዛው ፈርተው ነበር ይሄን ያደረጉትና በዚህ አይነት መልኩ እርግማናቸውን አሳዩ ነው። ይሄ ነገር እንደማይቻል ነው። በጠቃላይ እንግዲህ ካሰፋ ነውና ትንሽ ተረጋግተን ካየ ነው። እነዚህ የተከለከሉ ነገሮች ከምር በሙሉ ደረቁም ፈሳሹም ብለናል። በክትም እንደዛው አሳማም፣ አስናም ላይ ምናልባች ከተሰባበሩ ስብባሪያቸውን ብር ወይ ወርቅ ስለሚሆኑ እሱን መሸጡ ምንም ችግር የለም። ለምን ሰው እንግዲህ ደህናውንም እቃ ምንም ጣዖት ወይም ታቦት ያልሆነውን ገዝቶ ማሰራት ስለሚችል ያ እንግዲህ እኛ ለሱ መሆኑን እያወቅን መሸጥ ነው እንጂ የማንችለው እንደዛ ከሆነ ከተሰባበረና መጀመሪያውንም ሶነም ወይም ወሰን ካልሆነ መሸጡ ምንም ችግር እንደሌለው ከዚህ መረዳት ይቻላል ወልአስናሚ ስለሆነ ያሉት ቁሶቹን ወይም ጥሬ እቃውን አይደለምና መሸጥ ያሉት

ሁለተኛ ደግሞ የሰው ልጅ ጸባይ የሚያበላሸውን መጧዒም ወይም ይሄ የአሳማና የበክት የተባለውን ሁለቱ፣ ሁለተኛው መጧዒም ሲሆን፣ ሶስተኛው ደግሞ ምንድ ነው የሰው ልጅ እምነት የሚያበላሸውን አስናምን። ሶስት ነገር የተመለከተ ነው ተሰብስቦ ሲታይ ማለት ነው እና ወደፊትና ፊትና ወደ ሽርክ የሚጣራ የሆነውን ነገር እነዚህ ነገር በመሰብሰብ በዚያ በተሰጡት ጥበባቸው እንዲህ አድርገው ሲያስተላለፉ ሰምቻለሁ ነው የሚሉት። እዚህ ቦታ ላይ ቡዩዕ ላይ የተነሳው እነዚህ ነገሮች መሸጥም ሆነ መግዛት እንደማይቻል ለማስረዳት ነው።

ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለመ የቁል ይላሉ የአላህ መልእክተኛ ሲሉ ሰምቻለሁ። ኢዛ እኽተለፈ አልሙተባይዓን ሻጭና ገዦች የተለያዩ ጊዜ በሐሳብ ማለት ነው፣ አንዱ ያለውን እኛው ሚጻረር በሚሆኑበት ጊዜ ወለይሰ በይነሁማ በይነቱን መካከላቸው ምስክር ካልኖረ ፈልቀውሉ ማ የቁሉ ረቡ ሲልዓ ንግግሩ የሚሰማው የባለ ዕቃው ሰውዬ ማለትም የሻጩ ሰውዬ ንግግር ነው የሚሰማው፣ ይላሉ አው የተታረካ ነው፣ ወይም እስካልተታታው ድረስ እስካልተታታው ድረስ እኔም ትችዋለሁ ያም ትችዋለሁ ካሉ በጣም ጥሩ፣ አለበለዚያ የማይታታው ከሆነ እንግዲህ ዋጋ ሊሆን ይችላል። የተጣሉት እንበል ወይም የዱቤ ነው፣ አሁን ልትከፍለኝ ነው ታልተማመኑ ባለ እቃው ነው የሚሰማው ባይሆን ማዓ የሚኒህ ይሄ ቃዒዳ ስለሆነ ማላሙልወ ነው እንጂ የመጀመሪያ እንግዲህ እስላም ነው ይህን እያደረገ መፍትሄ እያስቀመጠልን ያለው እንዲህ አይነት ነገር ቢያጋጥመን ሁለት ሻጭና ገዥ ሻጭና ገዥ ከተጨቃጨቁ ምስክር ከለላቸው እማይ ከለለ የሻጩን ሰውዬ የሚለውን ነው እንግዲህ አይ መቶ ብር ነው እንጂ የሸኩልህ ዘጠና አደለም ሰማኒያ አደለም ይሄኛው ደግሞ ዘጠና ነው ሰማኒያ ነው የሸክልኝ

እንደዚሁ ዲካምም ሳይደርስበት ቁጭ ብሎ እንግዲህ የተለያየ ነገር ሰርቶ የሚጠነቋቁለው ነገር ጠነቋቁሎና ምንም ሳይዴክመው የሚያገኘው ስለሆነ ሑልዋን አሉት። በጣም የሚጣፍጥ ስጦታ ነውና ነው። ለምን ሰው ሳይዴክም የሚያገኘው ነገር ሁሉ ሑልዋን ነውና ይህንንም ከልክለዋል ነው እዚህ ማለሸሄዲያችን ለባባችንና ለርእሳችን የሚሆነው አን መኒ ልከልብ የውሻን ዋጋ ከልክለዋል። ማለት መቀበሉን መስጠቱንም ከልክለዋል። ውሻ መሸጥ አይቻልም ነው። ቢጀሚዒ ጂንሲህ ሰዋኦንካነ ከልበ ሰይድን አው ይሪህ ለአዴን የተቀመጠ በጣም የሰለጠነ ውሻ ቢሆንም ባይሆንም አዝመራ የሚጠብቅ ቤት የሚጠብቅ ቢሆንም ባይሆንም ተናካሽ ቢሆንም ባይሆንም የማንኛውንም ውሻ ዋጋ ከልክለዋል ነው። ይህም ነው የጅምሁሮቻችን መዝሀብ አይቻልም ነው። ወደፊት ምናልባት ይህንን የሚጻረር አዳይ ከሆነ የሚል ካለ እሱ ላይ ደግሞ የምንለው ይኖረናል። ነገሩ እዚህ ላይ የምንይዘው ይህንኑ ነው። አንሰመኒል ከልብ በአጠቃላይ እንዲህ አጠቃላይ ከልክለዋል ይሉናል። ሁለተኛው መህሩል በቂይ እንግዲህ ለእሷም የሚሰጠው ገንዘብ መስጠቱም መቀበሏ መሷ ሁለቱም ወንጀል ሐራም ነው። እሱንም ከልክለዋል ነው የሚሉት። ለምን በገንዘብ አይደለምና ሐላል የምትሆነው ያው አቅድ ወይም ኒካህ ስለሚያስፈልገው እሱንም ከልክለዋል ነው። አብሮ እግረ መንገድ የተወራ ስለሆነ መቀነስ አላስፈለጋቸውምና አጭር ስለሆነ ሀዲሱን ልጨርሰው ብለው ነው። ምናልባት ሁልዋን አልካሂን ላይ ስጦታው ነው። ሑልዋን የተባለው ብያችኋለሁ። እንግዲህ አልካሂን ሲባል ሙቀየባተል ኦሞር የሚያውቅ ወይም የጠፉ ነገሮችን እንዲህ አለ ቦታ ላይ እንዲህ ታደረግ ታገኘዋለህ ብሎ የወደፊትም ሆነ እንዲህ አለ ነገር አለ እያለ የተለያዩ ነገሮችን የሚጠነቋቁልና የሚተነቢ ማለት ነው። በማንኛውም አይነት መልኩ ይሆን። እንግዲህ አጭሶም ይሆን ሲኒዘዝቆም ይሆን ሙሰቢ ሃስቦም ቢሆን ኪታብ ገልጾም ቢሆን የእናቱን ስም ጠይቆም ቢሆን ሳይጠይቅም ይሁን ዝም ብሎም አይኑን ጨፍኖም ቢሆን ገልጦ አንጋጦም አጎንብሶም ይሁን በአጠቃላይ ሙገየባተ ልእሙር እናገራለሁ ብሎ የተቀመጠ ሰው ካሂን ዓራፍ ይባላል። ለእርሱ መስጠትም መስወደቁም አደጋ ና ክልክል ነው ሐራም ነው እንዲያውም ከሰወደቀ እውነት ካለው ለአርባ ቀን ያክል ሶላትን ቢሰግድም ተቀባይነት አይኖረውም ሶላቱ ከንቱ ልፋት ነው የሚሆንበት ነው ያሉት ይሄ በቦታው ላይ በጣም በሰፊው የሚታይ ጉዳይ ነው እዚህ ሑልዋኑል ካሂን ሲሉ ግን ሁሉንም ያስገባ ነው ማለት መጠነ ቋቋል ምናምን በእስላም ምንም ቦታ የለውም የፈለገ ቢሆነ በምንም አይነት ይሁን ማለት ነው። ብዙ ማህበረሰባችን ኪታብ ገልጸው ከነገሩትና የእናቱን ስም የእናቷን ስም ጠያይቀው እንዲህ ብለው ከነገሩት በቃ ኪታብ አስገልጭ ነው ሀላል ነው የሚመስለው። ያም ቢሆን ጭራሽ አይቻልም። ገንዘብ መስጠቱም ክልክል እንዲሆነ ነው እዚህ ግረ መንገድ ላይ እየጠቀሱት እና ይህን መልእክት ያስተላለፉት ማለት ነው። ወአን ጃቢር ብኑ ዐብዲላህ ረዲየላሁ ተዓላ ዐንሁማ አነሁ ካነ የሲሩ

ምንድን ይላሉ አንድ ግመል ላይ የራሴ ግመል ላይ እየጋለብኩ እያለ ከሆነ መንገድ ሲመለሱ ነው፣ ሰፈር ከሆነ ሰፈር ከነቢያችን ጋር ሲመለሱ፣ ቀጥ አዕያ የደከመና በጣም የሰለቸው ግመል ላይ ነበርኩኝና፣ በጣም ተቸግረው ነበር። ሂድ እያሉ በጣም እንትን እያሉ እየተገተተ አስቸግሯቸው ነበርና ፈአራደ አን ዩሰይበህ እንግዲህ አሁን አንዴ ለመጨረሻ እንዲያው ወደ ቤቴ በደረስኩኝ ዝም ብዬ እለቀው ነበረ። ማለትም ካሁን በኋላ እኔም ላልጠቀምበት፣ ሌላም ነገር ላይጫን ካሁን በኋላ ነጻ ላዋጣው ፈልጌ ብለው አስበው ነበረ እና ቃለ ፈለሒቀኒን ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ደረሱብኝናሉ ያው በሱ ሲገተቱ ቀደም ብለው ነበርና የተነሱት ፈደዓሊ ወበረበሁ የሚያጅብ እኮ ዱዓ ማ አደረጉልኝና መታ አድርገውታል። እዛ መካከል ላ ለካ ይህንን ጀመል ግመል ሲመቱት ፈሳረ ሰይረን ለምየሲር ሚስለህ ጭራሽ እንዴዛ ዓይነት አካሄድ በወጣትነቱም ሂዶት የማያውቀውን አካሂድ ሄዲሀ ከዚያ አሳዩቸው አደለም የሆነ ነገር ቃለ ቢዕኒ እሳቸው እኮ ዝም ብለው ሊለቁትም ነበር፣ የፈለጉት ቤት ከደረሱ ማለት ነው። ምናልባቸው ቢዕኒህ ቢውቅያ አሉኝ አሉ፣ አርባ ዲርሃም ሽጥልኝ። ውቅያ ውቅያ አንዲ ስለሆነ ውቅያ ቢልዋው ነው ይሄ በሌላ ቦታ ውቅያ ይባላል፣ ቢልሃምዛም አለ። እና አንድ ውቅያ ማለት አርባ ዲርሃም እኛ ልክ አንዲ ባውንድ ይባላል ። በሀገራችን አንዲ በወንዲ ማለት አስር ብር ነው። በድሮ በጣም በዚህ ነበር የሚጠቀሙት። አስር ሽልንግ የሚሉት አምስት ሽልንግ እያሉ የሚሉት ነገር አላቸው። አስር ሽልንግ ለማለት አሁን አምስት ብርን በሽልንግ ሽልንግ አምሳን ስለሚሉት፣ እንደዛ ዐረቦችም ውቅያ ውቅያ ማለት አርባውን ብር ባጭሩ፣ ውቅያ ወይም ውቅያ እያሉ ይጠሩት ነበር እና ቢዕኒህ ቢውቅያ አሏቸው ራሳቸው ዋጋው ጥተው ማለት ነው። ይሄ እንግዲህ ምንድን ነው፣ እዙ ላይ እየጨረስን እንድንሄድ ሽያጭና ግዥ ላይ ዋጋን ሻጭ ብቻ አይደለም እንትን የሚተምነው። ይሄ ችግር የለበትም። ለምን በይህን ያክል ልግዛህ ብሎ ማለት እንደሚቻል ከዚህ ከሐዲት መረዳት እንችላለን። ከዚህ ቃላቸው አለበዚያ ስንት ነው ሽጥልኝ ካለው በኋላ ግዛው ይለዋል እኮ ዋጋውን ንገረኝ ይሄ የተለመደው ቢሆንም ሻጭ እንትን ገዥም ዋጋን እንተምኑ ይህን ያክል ልግዛህ ማለት እንደሚቻል ነው ከሀዲሱ የምንረዳው። ቁልቱ ላ አልኳቸው፣ ረ አልሸጠውም። ያው ማለት በነጻ ቢሆኑ ሰዩት እንጂ ለአንቱ አልሸጥም ነው ሰይዱና ጃቢር የፈለጉት። አሁንም ሱመ ቃለ ቢዕኒህ ቢውቅያ፣ ሁለተኛም ሽጥልኝ አርባ ብር አሉኝ አሉ። እሺ አልኩና ግን ወሽተረቱ ሑምላ ነሁ ኢላ አህሊ አይ ሩኩበሁ ሑምላን ማለት ባይሆን እስከ ቤቴ ድረስ ልጋልበው፣ በመጋለቤ ሸርጥ፣ አሁን እዙ ላስረክቡ ሳይሆን እስከ ቤቴ ድረስ ጋልቤው፣ ህጅ እሽ ደግ ሽጨለሃለሁ አልኳቸው። እንግዲህ በይዑን ወሸርጥ ተገኘ በሉ። የጨረስ እንዲነድ ሃዲሱ ሰፋ ስላለ መመለስ ስላልፈለግኩ ነው። ወሽተረቱ ሑምላነሁ ኢለ አህሊ አይ ሩኩበሁ እስከ ቤቴ ሄድ የግልጋልበው ብዬ ቃል አስገብቼ ወይም ይህንን ቅድመ ሁኔታ አድርጌ ሸኩላቸውና ፈለማ በለቅቱ አተይቱሁ ቢልጀመል ቤቴ እንደደረስኩኝ እንዲያልኩት ቃል እንዲያስገባኋቸው ያንን ግመል ይዥህርኩኝ አሉ። መስጅድ ነበረና መጀመሪያ የሚገቡት ነቢያችን አለይ ሰላቱ ወሰላም ከተማቸው ተገቡ፣ ያው ወደ መስጅድ እንጂ ወደ ቤታቸው አልነበረም የሚሄዱት። እዛው መስጅድ ነው ያገኟቸውና የወሰዱላቸው ቤት ደረሱ፣ ወስጄ ግመላቸውን ሲቤ ይኸውላችሁ ስላቸው፣ ፈነቀደኒ ተመና አይ፣ አዕጧኒ ተመና፣ ዋጋውን ቁጥር ቁጥር አርገው አርባ ዲርሃም ጠገራ ብር የምንለውን እሱን ሰጡኝ አሉ። ሱመ ረጀዕቱ፣ ከዚያ ወደ ቤት መለስ ስል ፈአርሰለ ፊ እሪ ፊ አሪ ከኋላዬ ሰው ላኩ አሉ። ትንሽ ነው ሀደት ያልኩት አሉ። እንግዲህ በጣም የሚገርሙ ሰው ናቸው ነቢያችን ዓለይሂ ሰላቱ ወሰላም። እዚህ መካከል ላይ በጣም እሳቸው ሶሃቦች ባልደረቦች ጋር ያላቸው ሙባሰጧ የሚገርም ነው። እንጂ እዛው ላይ እኮ መጀመሪያውንም አስበውት ነበር። መጡ። ያው ቤት እስከምደርስ ድረስ ልጋልበው እና ልቀመጠው ብለዋቸዋል። ይዘው መጡ። ቆጥረው ሰጧቸው። ከዛ ተንስተው ሲሄዱም ዝም አሏቸውና ከኋላቸው ላኩና ፈቃለ አቶ ራኒ ማከስቶ ከሊአኮደጀ መለክ አሏቸው። ለመሆኑ እንዲያው ስከራከር ሽጥሊ ሽጥሊ ስልህ ግበልህን ለየምወስድብህ ና የምገዛህ መስሎህ አስበኸው ነበር አሏቸው። ያው መልሱ ግልጽ ነው። እንግዲህ ያን ያክል ሁለተኛም ሽጥልኝ አርባ ብር ሽጥልኝ አርባ ብር ሲሏቸው ያው ሊወስዱ ያሰቡ መምሰሉ ነው። እሺ አሏቸውና ቤቴ ድረስ ባይሆን ጋልቤው ሂጅ እሰጣለሁ አሉ። እና ይህንን ሲሏቸው ኹዝ ጀመለከ ወደራሂመከ ፈሁወ ለክ ግመልህንም ብርህንም ብርህንም ያው እንዲያስከው ግመልህንም፣ እንካ ይሄ ላንተ ነው፣ ግመሉም ያንተው ነው አሏቸው ነው። ሓዲሱን ቡኻሪ ሙስሊም ዘግበውታል። ወሃዘ ሲያቁ ማለትም ወሃዘ ለፍዝ። ይሄ አንዳንድ ጊዜ እንዲህ ስለሚያደርጋቸው ነው ወለፍዙ ሊሙስሊም እንዲያሉ ነው። ወሀዘ ሲያቁማት ወሀዘ ለፍዙ ሊሙስሊም ቃል በቃል የምናገኘው ሙስሊም ላይ ነው። ቡኻሪ ላይ የፊደል ልዩነት ሊኖር ስለሚችል ሚችል ማለት ነው። እንግዲህ አልመለስም ብያለሁ። ሀዲሱ እንደሰማችሁት፣ ከሀዲሱ ብዙ መልእክቶች ብንረዳም ምንድን ነው በይዑ ወሸርጥ እንደሚቻል ነው። ከሀዲሱ የምንረዳው ዋና መልእክቱ ይሄ ነው። እዚህ ያመጡበት አንድ ሽያጭ ላይ።

ከኛው ከአንሷሮች ውስጥ አንዲ ሰው የኛው ሰው ባሪያ ነበረውና፣ ባሪያውን ከሞኩ በኋላ ነፃ ትወጣለህ ነፃ አውጥቼሃለሁ፣ ከኔ ሞት በኋላ ያውን፣ እስከም ሞት ብቻ ነው እንጂ የምታገለግለው፣ ከኔ ሞት በኋላ ነጻ ነህ ብሎ ቃል ገባለታል። ወለም የኩል ለሁ ማሉን ገይሩህ፣ ከዚያ ባሪያ ውጭ ደግሞ ሰውየው ሌላ ገንዘብ የለውም ነበር። ወአለይህ ደይን የሚል ርዋያ ስላለ እና ቸግሮታልም፣ ደግሞ ሰውየው ይህ ባሪያ ነጻ ያወጣው ሰው ቸግሮ ወታልም እዳያም አለበት እዳውም መክፈልም አልቻለም። ይህን ሲሰሙ ፈደአ ቢህን ነቢዩ ሰለላሁ ዐለይሂ ወሰለም ያን ባሪያ አንጡሊ ብለው አዘዙ። ፈደዓ ማለት አመረ ቢህን ነቢዩ ሰለላሁ ዐለይሂ ወሰለም የመጣ ጊዜ ፈበዓህ አስማሙና ለ ኑዐይም እብኑ ላሓም ወይም ኑዐይም ብኑ ዐብድላሂ አልሓም ለተሰኞ ሶሓቢ ስምንት መቶ ዲናር ሸጡት። በጣም በውድ ሽጠውላት ሽጠውለት። ለሰውዬው ያንን ገንዘብ አስረከቡት ነው። እንግዲህ ሙደበርን መሸጥ እንደሚቻል ከሐዲሱ እንረዳለን። ነው፣ ግልጽ የሆነ መልእክት ነው ያለው። እንሻላ ደርሳችንን እዚህ ላይ እናሳርፈው።